አንተ አልሽኝም። በጣም በጣም እኮ ነው የሚገርመው። ጠራሻት ጠራሻት ወይ? አለምዬ ነው የምፈልግ ነኝ አለምዬ የምትይዘሽ ቶሎ በይ። ምሽቴን ፈለጋ ነው መጣሁት ምን ምን ትይኛለሽ አንቺ ደግሞ እኮ የለችም እኔ አላውቃትም ይሄ ቤት የኔ ቤት ነው ተሳስተዋል እኮ ነው ከአንቺ ጋ ነው ምትኖር አሁን እኔ እዚህ ይዘሻት ነይ እሺ፣ ሽበት ይዘሻት ነይ ቶሎ። ወይ ቅድም ነገርሽ አይደለም? ታሪኩን በሙሉ እኮ። የማያጠፋ ሰው አለ? አንዴ መታኝ ብላ ለቃኝ ትጠፋለች። እቺ ባለጌ ታዲያ እሺ ልጥራውለት። እኔ አሁን ልሄድ ነኝ፣ በጣም ችግር እያለሁ ሲቀድም ቶሎ ቶሎ ስልክ አልመለሰችልኝም። ገነው እሷ ባለ ቲዳር ናት እኮ ነው እያልኩ እሷን አይደለም ያልኩት

እኔ ምሽቴን ነው የምፈልግ። የሰው ምሽት አልፈልግም። ኔ ባለጌ አይደለሁም። ጥሪልኝ ምሽቴን። እሺ፣ ግን ጥራትና አይተዋት የሰው ምስት ካልሆነች ትሄዳለህ ወደ ቤት ሆኔ

ለምን መታኝ? ትለኛለች ትሰድበኛለች። ንሮ የዘንድሮ ወጣቶች ተበላሽተዋል። የማለስ መሮኛል። ራሴን አሞኛል። ሄድኩኝ ቤቷ ጋ

ያምሃል ይሄን ነው የምፈልገው። እሺ ያው ለሁላችሁ ካስቀየምናችሁ ለሁላችሁም ይቅርታ ለመጠየቅ ነው። ውድ ውድዋታችንም እንክሳታለን የምር በጠፍ ነው መንክሳት ካደረግናት በላይ እና ያው ውዱ ቤተሰቦች እንግዲህ ከሶፊ ጋር አንዴ ከምግዳ ነበር የሰራ ነው እና ያያችሁን የዛን ጊዜ ነበር የመጨረሻ ጊዜ። ከቪዲዮ ጀርባ እንተዋወቃለን ማንኛውም እንደሚታወቀው ማለት ነው እና ለምን ያው የዋህ ልጅናትም ተጫዋችም ደስ ምትል ልጅናት እና ለምን ፕራንካ ናርባት ምናምን ብለን አስበን ፍራንክ አድርገናታል። ተሳክቱልናል። እናንተም እንደተደሳሳችሁበት ነግራችሁናል ማለት ነው። ያው ውድዋታችን ቢደብራትም እንግዲህ ሰዎች እንግዲህ ምንም ማድረግ አንቺ የሚያጋጥም ነገር ነው እና ሁን ልብስ የቀያየረ ስላልሆነ ነው ስለሆነ ነው ያልመጣው እና ወደ ቤተሰቡ ያው ሰላም ብሏችኋል በዚሁ አጋጣሚ እና ደግሞ ወዳችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ ሰብስክራይብ ሼር እያደረጋችሁ ቤተሰቦቼ ቤተሰብ ሆኖ እንላለሁ እና ያው ቤታችን ቀዝቀዝ ቀዝቀዝ እያለ ነው። ከዚህ በኋላ ወዲ ወዲ የምንለቅላቸው ይሆናል እና ደግሞ ውድ ቤተሰብ ውጭ እወዳቸዋለሁ። ኑሩ በልጽ ጉሌ እኔ ጋጾ ማሬት ነው እናንተ አሪፍ እንደሆነ አልጠራጠረም። ወዳቸዋል